በስማቸው በስማቸው ሽቶ ተመረተ እያልኳችሁ እና የአብሪሽ እና የአብሪሽ ወዳጅና የሩታ ወዳጆች ኤንን ከየት ነው የምታገኙት ካላችሁ፣ ምድረ ሮቶች ገና ምን አይታችሁና ገና ገና ይቀጥላል። አሁን ጅምር ነው እና በጣም ደስ ብሎኛል። እንኳን ሽቶ ገና ከዚህ በኋላ ወርቅ፣ በቃ ብዙ ነገሮች ይመረት ይመረትላቸዋል በስማቸው። ምክንያቱም ስላልተደላችሁ የዚህ እድል በቃ ቅናታችሁ እስከ ጥግስ ስለሆነ ገና ገና እና እውነት ለመናገር ትላንትና ምሰራለው ይሄ በጣም ቢዚ ሆኛ አልተመቸኝ። ከትላንት ወዳም እና ጨርቃቸው ጥለዋል፣ አብደዋል። እና ደግሞ ስላጋለጣቸው እነሱ ጓደኛ ድሮ ፒስ ስለነበረ መሲና ይሄ መሲ ብርስቱን እና ኢቺሮቱ ኢቺሪቱ ወይ ስፖርት አሰራ ዘረጦ ስራፈች ሁሌም ቲክቶክ ላይ የሰው ወሬ በቃ እንዴት እንዳስጠላችን በአብሪሸ የተነሳ ማለት ነው። ሁሌም ስራቸው ማማት መዘልዘል እና እውነት ለመናገር በጣም ያደነቅኳት የወደድኳት ሐቢባ እንደወዳትና እንዳደንቃት አደረገች። ምክንያቱም በቃ እውነት እውነት ነገር ነው የተናገረችው ከሰማችሁ ከትላንት ወደ አንድ ሰው ወዶ አድንቆ ከሰጣ ምንም ጥፋት የለበትም ነው ያለችው። ነገር ግን ሰው ህዝቡ ቅናት ነው መታበደ በተለይ ይህች ሮቶ ታ ይቅርታን ብላ ከጠየቀች በኋላ መልሳ ፊቷ ፊቷ በእንትን በፊልተር ቀይራ እያወራች ነበረ እየተናገረች ነበረ ማለት ነገር ግን አብርሽ እና ሮታ አሁንም ወደፊት። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናል ቤተሰቦች ሰዎች እንድናችሁ ሰላም ናችሁ? በያላችሁበት ሰላማችሁ ይዛ ያለ ህዝነት እና ራህመት አይላችሁ። ስራ ጤና ፊያ ሁሉ ነገር ሰላም ነው። ከኔጋ አልሐምዱሊላህ ሁሉም ሰላም ነው። እንግዲህ እንደተለመደው ለኔ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ዛሬ መጣሁት ባብርሽ እና ባሮታ እንዲሁም በ ይሄ ለእንትኖቹ ማለት ለምቃኛሞቹ እንግዲህ ሚኪ ሽቶ ተሰርቶላችኋል ብሎ ሲያሳይ የር ድብን በሉ። እንግዲህ ምቀኛሞቹ ምንም ማድረግ አይቻልም። ያው እየመረራችሁ አጡት እነሱ ወደፊት ባትቀኑሻል ነበርና ብዙዎቻቸው ደሞ ሲረግጡት ይገኛሉ። ተራው እና የአብሪሸ ሩታ ኦዲንሶች በጣም ጀግና ናችሁ ጎበዞች ናችሁ። አንዳንዶቻችሁ ደግሞ አላችሁ ምቀኛ፣ እንዴት ነስ ከጥግ እየሸቃላችሁ የእሱን የምትራግጡ እና አድቡ። ለማንኛውም ቤተሰብን በጣም ደስ ብሎኛል እውነት ለመናገር እና እንግዲህ ሰርጋቸው ነገር ነው፣ እንዳትቀሩ ሁላችሁም ያላችሁ እዛው። ነገ ደግሞ ያበደ ነው ብዬ እጠብቃለሁ። ከዚህ በፊት ራሱ እየቀረበው አስር ሰው ሀያ ሰው ብለው ሲያንቋሽሹ ነበርን። ነገ ደግሞ በጣም የተለየ ፏያለ ይሆናል ብዬ አስባለሁ። እናም እንግዲህ እስኪ ለኔ ቤት አዲስ ከሆናችሁ ቤተሰብ፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። እኔ ራሱ እዛ ብሆን ይሄድና ቅውጥ አደረገው ነበረ ግን አደለውም እና ቪዲዮ ደግሞ ያው እንትን ሞል ነው፣ ሞል ሞል ቡና ቡና ቡና ጋ ሄጄ እየጠጣው ታክሲ እስከሚመጣልን ድረስ ቪዲዮ ልስራላችሁ አልኩኝና ሰራሁኝ ማለት ነው። ቤተሰብ ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቻናል ተኝቷል፣ ያው በስራ አንጻር ምንም ሊመቻቸኝ አልቻለም። ከሰዎች ስራ ከራሴ ስራ ብቻ ተኝቷል። ቻናሉ እንዲንቀሳቀስ ሼር አድርጉልኝ ፕሊዝ፣ ሰብስክራይብ አድርጉ። አትከፍሉበትም እና እንግዲህ አብሪሽና ሮታ አሁንም ወደፊት ማንም ሊጠላቸው ማንም አላ ሚያንንም ሰው በቃ ጀግና ጎበዝ ከሆነ የፈለገበትን መድረስ ይችላል። አሁንም ወደፊት አንድ ቢሊዮን ገብቶ ምቀኛሞቹ በርበሬ ታጥረው እንዲሞቱ ድብን እንዲሉ ነው የምናደርጋቸው። ስለዚህ አሁንም ሁላችሁም የአብሪሽና ሮታ ቤተሰቦች ሰብስክራይብ አርጉት፣ ሼር አርጉት፣ ላይክ አርጉት ኦዲንሶች እና አፈሪ ብሉ ለምን በዚህ ትንሽ ጊዜ መጥቶ አደገ ከሆነ ያቃጠላቸው። ሲቀጥል ይሄ ልጅ እኮ አጫሽ አደለም፣ የሚቅም አደለም። በዚህ ወጣት በዚህ እድሜ ሊያመሰግኑት ነበረ። በቀጣይ ፕሮግራም እስክንገናኝ ለዋንኛውም፣ ይህንን ቪዲዮ ሼር፣ ላይክ አድርጎ ባይ ባይ።